በዓለም ዙሪያ ያላችሁ የሉልም ቤተሰቦች ሰላም፣ እንዴት ናችሁ? እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። በሰላም አደረሰን። ህዝበ ክርስቲያን ይህንን ቪዲዮ ሸር በማድረግ ሰብስክራይብ በማድረግ ለሌሎችም እህት ወንድሞቻችን እንዲዳረስ አድርጉ። በማየት እንግዲህ እመቤታችን በረከት እንዲያገኙ ኩክየለሽ ማርያም ገዳም ህማማቱን እያሳለፍን እንገኛለን። በዚህ በኩክየለሽ ማርያም ገዳም እንግዲህ ከሰኞ ጀምሮ ከሌሊቱ ዘጠኝ ሰዓት ጀምሮ እስከ ቀኑ አስራ አንድ ተኩል ድረስ በስግደት በአለው በአባቶች ፕሮግራም ሁሉም በገዳሙ ያሉ ደጅ እየጸኑ ያሉ የመቤታችን ልጆች በገዳሙ ያሉ አባቶች፣ መነኮሳት፣ ካህናት፣ አገልጋዮች ዳቆናቶች ደከመኝ ሰለቸኝ ሳይሉ ፕሮግራሙን እየመሩ እጅግ በጣም በሚገርም በሚያስደስት ደስ በሚል ሁኔታ እያለፈ ነው ያለው፣ እና እንግዲህ መቤት እየፈቀደችላችሁም ወደዚህ ቦታ መጣችሁ። ይህንን ታላቅ የስግደት ጊዜ እያሳለፋችሁ ያላችሁም አላችሁ። እንዲሁም በዚህ ሳምንት ቀን በቀን እየገቡ ያሉ እንግዶችንም እየተመለከትነ ነበረ። እዚህ ገዳም ላይ በጣም ለየት ለየት ይላል ፕሮግራሙ። ያው በአርምሞም ነው በጸጥታም ነው እየተከበረ ያለው። በዛ ላይ ደግሞ ያው ብዙዎቹም በዚህ በስግደቱ አጋንት እየተቃጠለ ሲሸኝ ምናምንም እያየን ነበረ። እንግዲህ ስግደቱ ያው በዛውም ድነትም ፈውስም ሆኗል ማለት ነው። የእግዚአብሔር ስም እየተመሰገነ ይሁን። እንግዲህ ዛሬ ላይ ደርሰናል። ዛሬ ጸሎተ ሐሙስ ነው። ጸሎተ ሐሙስ ዛሬ ላይ ከሌሊቱ አስር ሰዓት ነበር የጀመረው። ከሌሊቱ አስር ሰዓት ጀምረው አባቶቻችን በገዳሙ ያሉ መነኮሳት ካህናት ዲያቆናት፣ እንዲሁ ደከመኝ ሰለችኝ ሳይሉ ስግደቱን፣ ስራቱን፣ ፕሮግራሙን ሲያካሂዱ ነው የዋሉት ያረፈዱት። እጅግ በጣም ደስ የሚል ነው። ለየት ይላል። በዛ ላይ ደግሞ እዚህ ለየት የሚያደርገው ነገር ያው ኩክየለሽ ማርያም ገዳም እንደምታውቁት ገዳም ነች። ታላላቅ መነኮሳት አባቶቻችን የሚኖርባት ዓመቱን ሁሉም ቅዳሴ የማይቋረጥባት ምሕላ ጸሎት ዕለት ዕለት የሚደረግባት በቅዳሴው በኪዳኑ ብዙዎች እየዳኑ እየተፈወሱ ያሉባት እመቤታችን ቅድስት ድንግል ማርያም በጸበሏ በእምነቷ እና ደጅ ጸንተው ሱባኤ በመግባት እና አርምሞ በመያዝ ብዙዎች እዚህ ቦታ ላይ ድነዋል። ዓይነ ስውራን የበሩበት ቦታ ነው። ከመተት እስራት የተፈቱበት ቦታ ነው። ብዙዎች ቋጠሩ ይዘው መጠው ከቋጠሯቸው የተፈቱበት ታላቅ ታላቅ ገዳም ነው ማለት ነው እና ኩክየለሽ ማርያም ገዳም ደግሞ ከአዲስ አዲስ አበባ ያው መቶ ሰላሳ ኪሎ ሜትር ርቀት አካባቢ የምትገኝ ታምረኛ ቦታ ናት። በዛውም ብዙዎች አንዳንዴ ከደብረ ብርሃን እየደውሉ ኩክየለሽ ማርያም ገዳም የት ነው የምትገኝ ይላሉ። በዚ አጋጣሚ ኩክየለሽ ማርያም እንግዲህ ከደብረ ብርሃን አምስት ኪሎ ሜትር ገባ ብላ የምትገኝ ጥንታዊት ገዳም ነች። በአስራ ዘጠኝ ሰባ ሁለት ዓመተ ምህረት እንደተመሰረተች በገዳሙ ያሉ አባቶቻችን ይናገራሉ። በዚሁም አየይዘው ይችን ገዳም የመሰረቷት አባታችን አባ ኃይለ ጊዮርጊስ እንደሆኑ ይናገራሉ ማለት ነው። እንግዲህ አባታችን አባ ኃይለ ጊዮርጊስ ገዳማን ሲመሰርቱ አራት ፍልፍል ዋሻ ቤተ መቅደሶችም ተፈልፍለው በዚህ ሰዓት ለእኛ ድነት፣ ለእኛ ፈውስ እንዲሁም እየመጣን እመቤታችን ሱባኤ በመግባት ወደ ሁለት መቶ የሚጠጋ የሱባኤ ዋሻ እንዳለ አባቶችም ይናገራሉ ማለት ነው። እንግዲህ መጀመሪያ ላይ ቅዱስ እግዚአራ ዋሻ እንደፈለፈሉት አባታችን ይናገራሉ። ከዛ በመቀጠል ደግሞ ምን ያምር ቅዱስ ገብርኤል ዋሻ አለ። አምሳለ ሲወል በውስጡ አለ፣ እንዲሁም ጸበል አለ። በዚህ ቦታ ላይ የአባታችን የአባ ኃይለ ጊዮርጊስ መቃብርም አለ። ለጉብኝት ሲመጡ እንግዲህ እዚህ ዋሻ ውስጥ ገብተው አምሳለ ሲወል ጎብኝተው ቅባ ቅዱስ ተቀብተው ታምረ ማርያም ልጅ መውለድ ያልቻሉ ወይ ደግሞ በስዳር ማጣት እየተሰቃዩ ያሉ ታምረ ማርያም ገድል በማዘል ስለት አድርገው እየተመለሱ ያሉ አሉ። እና አባታችን አባ ኃይለ ጊዮርጊስ ያረፉበት ወይ ደግሞ መቃብር ዋሻቸው ገብተው በአባታችን በአባ ኃይለ ጊዮርጊስ መቁጠሪያ ወገባቸውን፣ እጃቸውንና ግንባራቸውን ይዳበሳሉ። እንዲሁም በመስቀላቸው ማለት ነው። ይሄ ትልቅ በረከት ነው። አያይዘን ደግሞ የእናታችን የቅድስት ድንግል ማርያም ዋሻ ቤተ መቅደስ ያው የብዙዎቹን እንቆቅልሽ የፈታችን መቤታችን ኩክ የሌላት ፈጥና የምትሰማ ሲለምኗት ፈጥና የምትደርስ እናታችን ቅድስ ድንግል ማርያም ዋሻ ቤተ መቅደስ ገብተን ለምነን ተጽናንተን ተስፋ ይዘን የምንወጣባት ማለት ነው። እንዲሁም ያጋይስታ አለም ስላሴ ዋሻ ቤተ መቅደስም አላ የእናታችን የቅድስ ኪዳነ ምህረትን ቤተ መቅደስ አየይዞ በመሀል ይገኛል ማለት ነው። ሳሪያ ቅዱስ ሚካኤል የጥንቱ ይገኛል ማለት ነው። እንግዲህ ይሄ ገዳም ከመመስረቱ በፊት እጅግ በጣም የጥንት የጥንቱ ገዳም ሳሪያ ቅዱስ ሚካኤል ነው። ሳሪያ ቅዱስ ሚካኤል ገዳም የሚገርማችሁ ስንገባ የጥንቷ ቤተ መቅደስ አሁን ድረሳለች በንብ ትጠበቃለች እያሉ አባቶች ይናገራሉ አይገርማችሁም ጸበሉ ሳይቀር በንብ እንደሚጠበቅ ነው የሚናገሩት አባቶቻችን ማለት ነው እና አንዳንዴ ንጹ ሳይሆኑ ሲገቡ እንዲሁም ደግሞ ጸበሉ አካባቢ እመቤታችን የማትፈልገው ነገር ካለ ንቡ ግልብጥ ብሎ ጸበሉ አካባቢ እንደሚወጣ ከአባቶች ቃል ሰምቻለሁ ማለት ነው ህዝበ ክርስቲያን በዚሁ አጋጣሚ እንግዲህ ከስርዓቱ ጋር የያዜ ስ ያው፣ የኩክየለሽ ማርያም እንታምር መንገድ ስራ አለብኝ። ነው ደጇን የረገጠ ሰባት ትውልድ እንደምታስምር ከአባቶች ቃል ሰምተናል። እንዲሁም ደግሞ ያው ይነገራል ማለት ነው፣ የኛ ሰባት ትውልድ ይማራል። ደጇ ላይ ያለውን ሶስት መቶ ደረጃ ወጠን ወርደን የተሳለምን ወንድ ልጅ እንደ አርባ ቀን ህፃን፣ ሴት ልጅ እንደ ሰማኒያ ቀን ህፃን ቃል ኪዳን እንደምታሰጥ ማባቶች ይናገራሉ ማለት ነው። ህዝበ ክርስቲያን እንግዲህ ኩክየለሽ ማርያም ገዳም እየመጣችሁ ድነትንና ፈውስን አድርጉ በየሳምንቱ የገዳሙ ጉዞ ቅዳሜ አዳር እሁድ ደርሰው መልስ ተጀምሮ እየተዘጋጀ ይገኛል ማለት ነው እንግዲህ ጸሎተ ሀሙስ እንደምትመለከቱት ነው ገዳማዊ መነኮሳቶች አባቶቻችን እራሳቸውን ዝቅ አድርገው የእኛን የኃጢአተኞችን እግር እያጠቡ ይገኛሉ ማለት ነው በረከታቸው ይደርብን ይሄ ታላቅ ነገር ነው በእውነት እንግዲህ ራሳቸውን ዝቅ አድርገው ነው እንግዲህ እኛ እግር እያጠቡ ያሉት በጣም የሚገርም ነው። ትህትናቸው ያው እንደምታዩት ነው። በጣም ዝቅ ብለው አክብረው ከአክብሮት ጋር ነበር። ደከመኝ ሰለቸኝ ሳይሉ እስከ መጨረሻው ድረስ እያጠቡን ያሉ ማለት ነው። በመጨረሻም እንግዲህ ፕሮግራሙን ጨርሰን እንግዲህ ገዳሙን ውስጥ ለውስጥ ለመቅረጽ ሞክር ያለውን ውስጥ ለውስጥ እየሄድን ነው። በገዳሙ በጣም የገረመኝ ነገር ከፊታችን የሚሄደው ህፃ አለች ለገዳሙ ስለት የተሰጠ እንዲሁም ደግሞ ያው ለምንኩስና እየተዘጋጀ ያለ ህፃን ነው ማለት ነው። በጣም ይገርማል። ኩክየለሽ ማርያም ገዳም እንግዲህ እንደምታዩስ ነው። አሁን እየሄድን ያለ ነው ወደ ገዳማውያን መመገቢያ ቤት ነው እየሄድን ያለ ነው። ገዳማውያን መነኮሳት አባቶቻችን ተቀበሉን እያስተናገዱን ነው። በመጨረሻም ጉልባን ቀረበልን። እንግዲህ ጉልባኑ እጅግ በጣም ሚጣፍጥ ነበረ። በአባቶች እንደ አባቶች ስርዓት፣ እንደ ገዳማዊ ስርዓት ሁሉን ነገር ከቀመስን በኋላ በመጨረሻ ጉልባን ቀርቦንን እንደዚህ ተስተናግደናል። ቸር ያሰማል።